አንድ ቤት ውስጥ ሆኖ ሰው በርክ ምናምን በስነስርዓት ሳያወራ መቆየት ምን ያህል እንደሚያስጠላ ስሜቱን በደንብ አይተዋል አይደለም። ስለዚህ ይሄ ችግር ደግሞ እየተፈጠረ ያለው መሀላችን እየሰጠ ነው ባለው ክፍተትና ጊዜያቶች ነው። ይህ ነገር ሊገዳ ያልቻለም እና ማለት እንደ እንደ ይሄ እንደ ኢትዮጵያ ማህበረሰብ ካየኸው ሽማግሌ መላክ ብቻ በቂ ነው ብሎ አያስብም። ቀለበት ማሰራችን አንድ ነው። ሁለተኛ ደግሞ እንደ ባህል በሽማግሌ እናንተ ረዲ ባልና ሚስት ሆነናል። ነገር ግን ሰርግ የሚባለው ነገር ትልቅ ክብር አለው እዚህ ሀገር ውስጥ። እኔም ደግሞ ያደግኩበት ማህበረሰብ እኔም ደግሞ ያደግኩበት ባህል እስከሆነ ድረስ እኔም ጋር ክብር አለው። ስለዚህ ያ ነገር የግድ መደረግ አለበት። በቃ አዎ። አላልክም እኮ አይኖ ግን ጊዜ እንስጠው ነው እያልክ ያለው። እኔ ደግሞ ጊዜ መሰጠቱ በቃ በቂ ነው፣ በዛ ነው እያልኩ ያለሁት። ከዚህ በላይ ምንም አይነት ጊዜ ውል እኔ ልትረዳም ስላልቻልክ ነው ውል እንዴት አይነት አይነት ሁኔታ ውስጥ መሰለህ የምናልፈው ለምን በግልጽ አልናገርም? እናውራበት ስልህ እሺ በቃ ማማዬ፣ ወይ በኋላ ምናምን ምናምን እሺ እልሃለሁ። በኋላ ማልክኝ እናውራበታለን። ይህ ነገር እኮ ግን እንደዚህ እንደዚህ ቢሆን እንደዚህ እንደዚህ፣ ትንሽ ጊዜ እሰጥሃለሁ። እኛው ነው ያው ነው በቃ እንደምንኖረው እኮ አልጋ ባልጋ አይሆንም። ማንም ጋር እኮ ሁሉም እኮ ሞልቶለት ወይ ተደላድሎ እኮ እየኖረ ያለ ሰው የለም። አለ ሙሉ እስከሚሆን መጠበቅ የለብም። ሙሉ እስኪሆን ልጠበቅ ማለት እድሜ ይሄን ፈጅኸው ማለት ነው። ሲቀጥል ደግሞ የሰው ልጅ ፍላጎት መቼም ቢሆን ገደብ አይኖረውም። ዛሬ ሞላልኛል ብሎ ነገ ማለት የሚፈልገውን ነገር አግኝቶ ሌላ ተጨማሪ ነገር ከማሰብ እና ከመፈለግ ውጪ ሌላ ምንም ታሪክ አያመጣም። የሰው ልጅ ፍላጎት ደግሞ ሊገደብ አይችልም። ስለዚህ ከዚህ በላይ ጊዜ ከሰጠ ነው እኔ እኔ እንጃ እንዴት ብዬ ላስረዳ? ከዚህ በላይ እኔ አንተም እኔም ጊዜያችሁን ማቃጠል አለብን ብዬ አላስብም። ነገ ችግር ከተፈጠረ እኔ ለምን አለው አደለም ምለ ራሳችን የምንፈታው ነገ ችግር አደለም። ነገ ችግር ከተፈጠረ ኬውል እኔ እኔ እርግጠኛ ችግር ይፈጠራል ያለች ለምን ይፈጠራል እስከ ዛሬ እኮ ይፈጠራል ብለን አይደለም እየተፈጠረ የነበረው ገባህ አይደለ ስለዚህ ለምን ነገ ላይ የሚጸጥተኝ ነገር አደርጋለሁ ስለዚህ በቃ ይሄንን ጊዜ እንቁረጠው እሺ እንደዛ ከሆነ በቃ ማታ በደንብ እናወራበታለን ስፔሲፊክ ቀኑንም እንግዲህ እናሳውቃቸዋለን ፋሚሊዎች በጣም ይቅርታ ይህንን ነገር ስናገር ያው ወዲንሶቻችን ናችሁ፣ ለእኛ ትልቅ ቦታ አላችሁ። እኛም ደግሞ ለእናንተ ትልቅ ቦታ አለን። ግን ደግሞ አንዳንድ ጊዜ ያው የሁለታችን ጉዳዮች ብዙም ባይወጡ ብዬ አስባለሁኝ። እና ችግር የለውም ፕሮሚስ ነገ እኔናሷ ማውራት ያለብንን አውርተን እዚሁ ለእናንተው ይፋ እናደርግላችኋለን የምንሄድበትም ከነወደ ዱባይ፣ ከዛ ሰርጋችን መቼ እንደሚሆን ምናምን ያሉትን ነገሮች ያው እንግዲህ ሰርጋችንን ስናስብ ከእናንተው ጋር ስለምናስብ ነገ ፕሮሚስ በጉጉት ጠብቁ። ቀኑን ቆርጠን ከቻል ቪዛ ስመትሰን እንመጣላቸዋለን ብዬ አስባለሁኝ እግዚአብሔር ካለ እና፣ ምንም ነገር አታስቡ። አሁን ዝናብ እየዘነበ ነው እና ያስደበርኳችሁ ስለመሰለኝ ነው። ካስደበርኳችሁ በጣም ይቅርታ። ሩታንም በጣም ይቅርታ አድርጊልኝ። ግን ደግሞ ሁሉንም ነገሮች እንደሚስተካከሉ ቃል እገባልሻለሁኝ ሌላው ደግሞ ቃል በተግባር ማየት እንፈልጋለን ነገ ብያለሁኝ እኮ ነገ ሁሉንም ነገር ይፋ የምናደርግ ይሆናል ከዛም በኋላ ወደ ዝግጅት ነው የምንሄደው ቀኑም አይርቅም ፈጣሪ ቢፈቅድ እኔ ያሰብኩት በዚህ ወር ነው ዲቴል ደግሞ ኖርማል ቀኑን ነገ የምናሳወቃችሁ ይሆናል ማለት ነው እንግዲህ በውጪዎች በዚህ ወር ዱባይ መገናኘታችን አይቀርም ነገ እናሳውቃቸዋለን፣ እነሱ ማለት ነው። ስለዚህ እናሷን እናውራበት ያልኳትም ለዛ ነው። ለአንዳንድ ጊዜ ሩታት ስለምትቸኩል ነው እንጂ የምሬን እውነት ስለምትቸኩል ነው እንጂ አውርተንበት ወደ እናንተ መምጣት እንችል ነበረ። እና ምንም ችግር የለውም እነሱ ያው ከእናንተ የሚደበቅ ነገር የለም ብላ ነው እሷም በክፈት አይደለም። ስለዚህ ሁሉንም ነገር ነገ ይፋ እናደርጋለን። ይሄ ነው ልል ምችለው። ሩታዬ ነገ ባገኛችሁ ይሻላል። እኔ አስደነገጠችኝ እና አላወራም፣ እንትን የለኝም። አሁን ማለት ነው የሚያስደነገጥ ነገር አይደለም፣ ማስደንገጥ አይደለም። ጊዜ በሰጠነው ቁጥር የምሬ ነው እኔ በጣም የሚያስጠሉ ችግሮች የተፈጠሩ ነው እና እኔ ደግሞ ምን አለ ቴንሽን የሚያደርጋችሁ አንዳንድ ጊዜ ፍርሃት የሚባል ነገር አለ እና ነገ ይሄ ነገር ቢፈጠርስ ደግሞ እና እስከ ዛሬም ድረስ እያሰብንበት አይደለም ይሄ ችግር እየተፈጠረ ያለው ከብዙ ጓደኞቻችን ጋር አውርተን በቃ ይሄ ሰዓት